በዚህ በደቡብ ዕዝ 202ኛ ኮር በጊዜያዊ ማሰልጠኛ በሆነው በሶደሬ በስራ ላይ ያሉ ወይንም በአባል የሆኑ ወታደሮች እንዲሁም ከዚህ በፊት በሁርሶ ማሰልጠኛ እየሰለጠኑ ነገር ግን አሁን የደቡብ ዕዝን 202ኛ ኮርን የተቀላቀሉ አዳዲስ የሰራዊቱን አባላት ነው። ለነሱ ነው ስልጠናው ሲሰጥ የከረመው። ስልጠናው በሁለት የተለያዩ ዙሮች ነው ሲሰጥ የነበረው። እነዚህ ስልጠናዎች የሰራዊቱን የግዳጅ የመፈጸም አቅምን የሚያሳድጉ መሆናቸው ነው በመድረኩ የተነሳው። ከዛ በተጨማሪ እንግዲህ ሰራዊቱ ተልኮ ዘርፈ ብዙ መሆኑ በመድረኩ ተነሷል። የመጀመሪያው ህብረተሰቡ በሰላም ወጥቶ በሰላም እንዲገባ፣ የህብረተሰቡን ደህንነት፣ የህብረተሰቡን ሰላም ማስጠበቅ ነው። ሌላው ደግሞ የልማት ፕሮጀክቶችን እንደዚሁ መጠበቅ ነው። ስለዚህ እየተሰጡ ያሉ ስልጠናዎች የሰራዊቱን የግዳጅ የመፈጸም አቅምን እንዲሁም እየተሰሩ ያሉ መሰረተ ልማቶችን ከመጠበቅም አንጻር፣ የህብረተሰቡንም ሰላም ከመጠበቅ አንጻር እንደዚሁ ግዳጅ የመፈጸም አቅሙን የሚያጎለብት ስልጠናዎች ናቸው ሲሰጡ የነበሩት የሚል ነው በመድረኩ የተነሳው። ስልጠናው እንግዲህ ለነባር ሰራዊትም ለአዳዲስ ለተቀላቀሉ እዙ ለተቀላቀሉ የሰራዊቱም አባላት በስነልቦና በአካል እንዲሁም ግዳጅን በመፈጸም አቅም እንደዚሁ የተሻሉ ሰራዊት እንዲሆኑና ለህብረተሰቡን እንዲያገለግሉ ሊያደርግ የሚችል ስልጠና ነው ሲሰጥ የነበረው። በአጠቃላይ በመርሃ ግብሩ ላይ ከመጀመሪያው ጀምሮ በተለያዩ ትርኢቶች በተለያዩ እንግዲህ የኪነጥበብ ለዛ ባላቸው ፕሮግራሞች ተጀምሯል። እንግዲህ የደቡብ እዝ አድርገዋል። ይህ ሰራዊት እንግዲህ ግዳጅ የመፈጸም አቅሙን በማሳደግ የህብረተሰቡን ሰላም ከማስጠበቅ ባሻገር እንደዚሁ በተለያዩ የልማት ስራዎችም እንደዚሁ የሚሳተፍ ሰራዊት እንደመሆኑ መጠን ይህ ስልጠና ክህሎቱን፣ አቅሙን፣ የአካል ብቃቱን እንደዚሁም አስተሳሰቡንና ስነ ልቦናውን የሚያሳድግ እንደመሆኑ መጠን ከዚህም በኋላ እንግዲህ ይህንን ልማት የሚያደናቅፉ ወይንም ጸረ ሰላም ኃይሎችን ከመታገል ጎን ለጎን እንደዚሁ ህብረተሰቡንም እንደዚሁ በሚጠቅሙ የልማት ፕሮግራሞችም እንደዚሁ እንደሚሳተፍ እንግዲህ የደቡብ እዝ ምክትል አዛዥ አድማሱ አለሙ ሌተናል ጀነራል አድማሱ አለሙ ተናግረዋል። በአጠቃላይ የፕሮግራሙ ካለቀ በኋላ ለሰልጣኞች ሰርተፊኬት የመስጠት መርሃግብር እንደዚሁ ተከናውኗል። በዚህ አካባቢ በጊዜያዊ ማሰልጠኛ አካባቢ እየተሰሩ ያሉ የልማት ስራዎችንም እንደዚሁ ለሰራዊቱ ለጊዜያዊ በጊዜያዊነት ማደሪያ ማሰልጠኛ የሚሆኑ የተለያዩ አካባቢዎችንም እንደዚሁ ተዘዋውረን ሰልጣኞችን ጎብኝተናል። ሰልጣኞችንን አነጋግረናቸዋል። የተሰጣቸው ስልጠና ከዚህ በፊት በውርሶ ማሰልጠኛ ካገኙ ስልጠና በተጨማሪ አሁን እዙን ሲቀላቀሉ ደግሞ ያገኙ ስልጠና የበለጠ ግዳጅን የመፈጸም አቅማቸው እንዲያድግና ህብረተሰቡን እንዲያገለግሉ አስተዋጽኦ እንዳበረከተላቸው ሰልጣኞችም እንደዚሁ ነግረውናል። በአጠቃላይ የተሰጠው ይሄ የምርቃት መርሃግብሩ እጅግ ያማረ ነበር ብሎ መውሰድ ይቻላል።